ለውለው ለው ሎ መምህር፣ እንዴት ዋልክ? ሰላም ነው። እግዚአብሔር ይመስገን። ሰላም፣ ሰላም ነው። እግዚአብሔር ይመስገን። ህልሞች አሉ። አንድ ሶስት የሚሆኑ ህልሞች እሱን ለመናገር ነው። ይቻላል። አንደኛው ግን የኪዳነ ምሕረት ቀን ነው እና ጸሎት አርጌ ከባለቤቴ ጋር ጸሎት ገብተን ጸሎት አርጌ ሰግጄ፣ ቀጥቅጬ ተጨረስን በኋላ ሳሎን ገባን እና ቴሌቪዥን ከፍተን እኔ ትንሽ ሳሎን ላይ ገደም አልኩኝ። እዛ ገደም እየሱ እያየ እኔ ትንሽ እንቅልፍ ነገር ሸፍ አርገኝ እና እዛ በኋላ እንደዛ ብዬ ቀጥቅጄ በጣም ያስደነግጠኝ እኳ እያረገ ምናምን የሚያስደነግጠኝ ነገር ነበርና እሱን ሁሉ አስሬ ማለት ነው። በኪዳነ ምሕረት ስም ታሰር እንደዚህ ያስደነግጠኝ ምናምን ብዬ ነው እጄ፣ ሳሎን ገብቼ ትንሽ ሸቅረር ያደርገኝ እንቅልፍና እዛ ምን ያህል ለመኝ፣ በዛን ሰዓት እንትን ሌባ ከቤታችን ገብቶ ይመስለኛል ከቤታችን ገባና መጀመሪያ ከልጆች ክላስ ገብቶ በቃ ይሄ የቁም ሳጥኑ የልብሱን ማስቀመጫ እየዘለዘለ የበታተነ ልብሱን የሆነ ብር ነገር ይፈልጋል ሌባው ማለት ነው። ከዛ ሲያጣ ደግሞ ቀጥታ ወደ ኛ መኝታ አክል አስገባና እንደገና ደግሞ የእኛንም እንትን ማለት ጀመረ ማለት ነው። ልብሱን ሁሉ እየዘላዘለ ማየት ጀመረ። እዛ እንደዛ ካረገ በኋላ ወደ ሳሎን ወዳለንበት ሊገባ ብሎ ከሳሎናችን ሳገባ ሳይደርስ የጸሎት ቤት አለን እዛች ላይ ሲደርስ ተመለሰ። ተመለሰና ሻወር ቤት ገብቶ የልብስ ማጠቢያ ማሽን አለ፣ እሱን አሸሽቶ በዛ ውስጥ ተደበቀ ህዶ ከዛ እንደዛ እያለ ተደብቆ ነቀሁና፣ ስነቃ የእውነትን በይ ባይኔ ፈሶ ምናምን አገኘሁት፣ ባለቤት ቁጭ ብሎ እያየ ነው። ግን እኔ እንደዛ አለምኩ ማለት ነው። ይህን ምን ይመስላል መምህር? በጣም ይገርማል። መላከ ሞት ነበር የመጣው፣ ግደል ተብሎ የተላከ መንፈስም ሊሆን ይችላል። መላከ ሞት ነው ብቻው፣ በአጠቃላይ እንደ ሌባ ሆኖ የመጣው እና ሳንቲም የሚበረብረው ሳንቲም ያው ገንዘብ ልጆች ናቸው ብያለሁ። ሳንቲም ይፈልጋል፣ ግን ልጆቹ ሊያገኝ አልቻለም። ምናልባት በዛ ወቅት በዛ ከዛ አሁን ህልሙን ከማየትሽ በፊት ወይም ካየሽ በኋላ ቤታችሁ ውስጥ በብዛት ህመም ታማችሁ ሊሆን ይችላል ብዬ አስባለሁ። የእውነት ማለት ነው ህመም አጋጥሟችሁ ሊሆን ይችላል። ህመም አለ፣ ምክንያቱም እንደዚህ አይነት ነገር ከታየ ሌባ ምናምን ቤት ውስጥ ከቤታችን ገባና፣ መጀመሪያ ከልጆች ክላስ ገብቶ በቃ የቁምሳጥኑን የልብሱን ማስቀመጫ እየዘለዘለ የበታተነ ልብሱን የሆነ ብር ነገር ይፈልጋል ሌባው ማለት ነው። ከዛ ሲያጣ ደግሞ ቀጥታ ወደኛ መኝታ ክላስ ገባና እንደገና ደግሞ የኛንም እንትን ማለት ጀመረ ማለት ነው። ልብሱን ሁሉ እየዘላዘለ ማየት ጀመረ ከዛ እንደዛ ካረገ በኋላ ወደ ሳሎን ወዳለንበት ሊገባ ብሎ ከሳሎናችን ሳገባ ሳይደርስ የጸሎት ቤት አለን። እዛች ላይ ሲደርስ ተመለሰ። ተመለሰና ሻወር ቤት ገብቶ የልብስ ማጠቢያ ማሽን አለ። እሱን አሸሽቶ በዛ ውስጥ ተደበቀ ህዶ ከዛ፣ እንደዛ እያለ ተደብቆ ነቃሁና፣ ስነቃ የእውነትን በ ባይኔ ፈሶ ምናምን አገኘሁት። ባለቤት ቁጭ ብሎ እያየ ነው። ግን እኔ እንደዛ አለምኩ ማለት ነው። ይህን ምን ይመስላል መምህር በጣም መላከ ሞት ነበር የመጣው። ግደል ተብሎ የተላከ መንፈስም ሊሆን ይችላል። መላከ ሞት ነው ብቻው። በአጠቃላይ እንደ ሌባ ሆኖ የመጣው እና ሳንቲም የሚበረብረው ሳንቲም ያው ገንዘብ ልጆች ናቸው ብያለሁ። ሳንቲም ይፈልጋል። ግን ልጆቹ ሊያገኝ አልቻለም። ምናልባት በዛ ወቅት በዛ ከዛ አሁን ህልሙን ከማየትሽ በፊት ወይም ካየሽ በኋላ ቤታችሁ ውስጥ በብዛት ህመም ታማችሁ ሊሆን ይችላል ብዬ አስባለሁ። የእውነት ማለት ነው ህመም አጋጥሟችሁ ሊሆን ይችላል። ህመም አለ። ምክንያቱም እንደዚህ አይነት ነገር ከታየ ሌባ ምናም ቤት ውስጥ በህልም ከመጣ ወይ በሽታ ነው ወይ ሞት ነው የሚሆነው እና ወደ ጸሎት ክፍል አካባቢ ሲመጣ ተመለሰ አልሽና፣ ከዛ ደግሞ ልብስ ማጠቢያ ማሽን አካባቢ ደግሞ ሄደ። በዛ በኩል ተደበቀ አይደለም። በዛ በኩል በቃ ልክ እንደ እውነት ሰው መስሎ ተደበቀና በላዩ ላይ እንዳይታይ የሆነ ነገር ደራረበበት። ንስሐ እንዳትገቢ ወይም ደግሞ ንስሐ ከገባሽ በኋላ የሚያስቸግርሽ ነገር አለ። ምናልባት በብዛት ንስሐ ከገቡ በኋላ ቀኑና ከካህን ከተቀበልሽ በኋላ የሚያደናቅፍ የሚያሰናክል እንደዚህ ነገሮች ያጋጥምሻል? ወይስ አልገባሽም? ጭራሽ እንደዚህ ሳስብ ገብቻለሁ፣ ንስሐ ገብቻለሁ፣ ግን በትክክለኛ ቀኖናችን አልጨረስንም። መምህር አየሽ፣ ልብስ ማጠብ የሚያማሽን ማለት ልብስ ማጠብ እንደ ንስሐ የሚቆጠረው መታጠብ ማለት ልብስ ማጽዳት ማለት ስጋን ማጽዳት ወይም ንስሐ መግባት ማለት ነው እና ብዙ ጊዜ ንስሐ ከገቡ በኋላ ማያስጨርስ መንፈስ አለ። ሁልጊዜ ጊዜ ትገባላችሁ፣ ራሱን ኃጢአቱን ንስሐ የገባችሁንበትን ኃጢአት ያሰራል። ሁለተኛ ነገር ንስሐ ገብታችሁ ከጨረሳችሁ በኋላ እንደገና መልሶ ደግሞ ሌላ ሰዓት ቆርቡ ሌላ ኃጢአት ያስጨምርባቸዋል። ሌላ ቀኑና የሚያሰጥ ማለት ነው። በመሀል የሚያቋርጥም በስድብ በንዴት በምናምን ቀኑና የሚያስቆም አለና በዛ ልብስ ማጠቢያ ቦታ አካባቢ ላይ መደበቁ የሚያሳየው ምንድን ነው? ማርከስ ነው። ቀሰራው መንፈሱ እናንተን ማሸነፍ እነዚህ ሰዎች ማሸነፍ የምችለው የሚሰረቅ ምንም የለም፣ ልገለው የምችለው ምንም ነፍስ አላገኘሁም፣ ገንዘብ ምንም አላገኘሁም። ያለኝ አማራጭ ጸሎት ክፍል ስላለ እዚህ ቤት ውስጥ ሃይማኖታቸውን ማሰነካከልና ማበለሻሸት ምናምን ነው ብሎ ነው ያሰበው። እንግዲህ ይሄ መልአከ ሞት ወይም ደግሞ ግደል የተባለ መንፈስ አዎ ከዛ በኋላ በኮረና ታሜ በጣም እንትን ብሎብኝ ነበር። እንዳለ ቤቶች ሁለት ልጆች አሉ፣ ባለቤት የምንም ታመን፣ ያው ከኔ ላይ በጣም በርተት እንትን ብሎ በርትቶብኝ ነበር። ማሙ ሌላ የታመመ ሰው ነበረ? ሁላችሁ ቤት ታመማችሁ? ሁላችን እንዳለ ከቤት ታመና ይ ስለዚህ ነው መጀመሪያ የሚጠይቁሽ እርግጠኛ ነኝ ቤት ውስጥ ከዚህ ህልም በፊት ወይም ከዚህ ህልም በኋላ ህመም ይመጣል ብያልኩሽ። ለዛ ነው ቤት ውስጥ አስሶም ብሎ የሚሰረቅ ሲያጣ የሆነ ከተደበቀ መንፈሱ እርኩስ መንፈስ ያለበት ቦታ ላይ በሽታ አለ፣ ህመም አለ። በጣም ነው የሚሸቱት፣ በጣም ነው የሚጠነቡት። ከባህሪያቸው እንኳን ከዛ ጎን ለጎን ደግሞ ተፈጥሯቸው ማነው ተፈጥሮ እንኳን ባይሆን ከጸጋቸው ከተነጠቁ በኋላ መናፍስቶቹ ባሉበት ቦታ ላይ ተንኮል፣ ባህሪ፣ ክፋት፣ በሽታ፣ ዱካክ፣ ድብርት ይሄ ፍዝ ዜ ማለት ምናምን ነገሮች ይመጣሉ አዳዲስ ባህሪዎች በልጆች ላይ ይታያል ነው እንደዚ አይነት ነገር ደግሞ ኮሮና በጣም መጥፎ በሽታ ነው የመንፈሱ መሆኑ ማሳያ ያ ዞሮ ዞሮ እንደ ሌባ ሆኖ የመጣው የሞት መንፈስ ነበረ እግዚአብሔር አትርፏቸዋል ማለት ነው ሌላ ሁለተኛው ህልም ደግሞ የሆነች ፀይም ልጅ መስለኝ ትመስለኛለች። ልጇ ፀይም ናት። ቀጠን ብላ ረዘም ያለች ልጅ እና ሱቅ ላይ የልብስ መሸጫ ላይ ተገናኘ ነው። እና ቀለበቴ የቃል ክዳኔ ቀለበት እንደዚህ ልት ወጣ ጫ መካከል አካባቢ ለጋት ትንሽ ወደ ጫፍ መጣለች። ልት ወጣ ማለት ነው የቃል ክዳኔ ቀለበት። እና ልጅቱ ያላየዋት መሰላት እና ያችን የቃል ክዳኔ ቀለበት እንደዚህ ልታወጣ ስትል ስትዛት አየዋት። አየዋትና ሳያት ወደ ወደ ውስጥ በደንብ አስገባችሁ። እንደገና ልታወጣው የፈለገችውን ሳያት ወደ ውስጥ ገፍታ አስገባችሁ። ከዛ እንዴ ምንድን ነው ምናምን ስላተኝ ናይ ሊወድቅብሽ ነው ብዬ ነው ወደ ውስጥ ማስገባልሽ አልች። እሷ ግን ልታወጣው ነው ያሰበች፣ ካልፊዳኑን ቀለበት ልትወስዶ ልታወጣው ነበር ያሰበችው። እና እዛ ጓደኛዋ ትመጣና ለእኔ በደንብ አድርጋ ሰላም ትለኛለች። ጓደኛዋን አላቃትም። ግን ለእኔ በደንብ አድርጋ ሰላም ትለኛለች እየሳቀች። ለእሷ ግን ሰላም ሳትላት አኩርፋት ሄደች። እንግዲህ ለምን አንች እናንች ትተዋወቃላችሁ፣ ጓደኞች ናችሁ፣ ለምን ሰላም አትባባሉ? እንዲሁም ለእኔ ለማታቀኝ እንደዚህ ሰላም አለች፣ ለምን እንደዛ ሰላም አትባባሉ ምላት አለሁ እና ናይ፣ እሷ ዝም ብላ የሆነች ልጅ ናት ምናምን ብላ ከእኔ ጋር ነው። በቃ ወደ ቀለበቷ ብቻ ነው እንትን የምትለው አሁን የሚወጣ ይሆን ምናምን እያለች ትጠብቀኛለች ሰላም አልገባኝም። ጓደኛዋ ነች። አንቺን አጥብቃ ሰላም ያለችሽ ጓደኛዋ አጥብቃ ሰላም አለች። ለእሷ ሰላም ሳትላት ያች ቀለበት ልታወጣብኝ ያሰበችው ልጅ ልጇን ሰላም ሳትላት ለእሷ ናት። ጓደኛዋ ግን ለእኔ አጥብቃ ሰላም አለች። አታቀኝም ልጅቱ። ያች ጓደኛዋ ያች ቀለበቱ ልታወጣ እዛ ከእሷ ጋር ሰላም ተባባልን። እኔ ጋር ሰላም ተባባልንና እናንተና ሁለታችሁ ጓደኛሞች ናቸው፣ አንድ አገር ልጆች ናቸው፣ ተዋወቃላችሁ። ለምን እንዴት ሰላም አትባባሉ? ስላት አይ እሷ ዝም ብላ ነው ትላና ሱለች የኔ ቀለበት ልታወጣብኝ አሰበችው በዛች ጓደኛዋ በጣም ትቀናባታለች። እና እንደዛ በቃ አትፈልጋትም፣ ሰላም አላትም ምናምን ትላለች። ያቺ ግን አታቀኝም፣ በደንብ አርጋ ሰላም አለች ለእኔ እየሳቀች ማለት ነው። እንደዚህ አይነት ፊልም አየው ደግሞ እኔም ብለሽ ምናልባት በትዳርሽ ውስጥ ትላላለች አ አዎ በትዳር ላይ ነው ያለው። በትዳርሽ ውስጥ ስለ ባለቤትሽ ስለ ትዳርሽ አንዳንድ የጎደለ ነገር ለጓደኞች ለቅርብ ጓደኛ ማከርሻት ሴት አለች? አዎ በምህል በጣም የዋኔ በጣም ማማክራቸው በጣም እኮ ያ ምንድን ነው፣ ስታማክሪያቸው እንዲህ አድርጊው እስኪ እንደዚህ አድርጊ እያሉ የሚመክሩሽ ነገር አጠራጥሮሽ ያውቃል? ወይም ደግሞ ጥሩ የሆነ እንዴት እንደዚህ ትለኛለች ያልሽበት ጊዜ አለ ጓደኞችሽ እንዴ ወይም ደግሞ እኔ ጥሩ መፍትሄ ስፈልግ እንዴት እንደዚህ ትለኛለች ያልሻችሁ ጓደኞችሽ አሉ። አዎ። እንዲሁም ከዚህ አጋጣሚ በአንድ ሀይም ነበር የምንኖረው እንትን አውሮፓ ሀገር ነው። አንድ የስደተኛ ሀይም ነበር የምንኖረው፣ ካምብ ማለት ነው። አጋጣሚ ቤታችን ውስጥ ልጅቱ እዛ እያለሁ በጣም ትቀናለች። የባለቤቴ ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ ትቀናበታለሽ፣ በባለቤቴ አንቺ እኮ እድለኛ ነሽ ኢትዮጵያ ሆነሽ ኤርትራዊ ያገባሽ እድለኛ ነች ምናምን ትላይ ነበር ልጅቱ ማለት ነው። ለምን እንደዚህ አለችኝ እኔ ሰው አደለው እንደ ምን አገር ልዩነት ነው እንጂ እኔ ሰው አደለው ምናምን የሚለው በውስጤ እንትናደረገው ነበር። ለምን እንደዚህ አለችኝ ብዬ ለጓደኞቿ እንደዚህ እኮ አለችኝ እንደዚህ ይባላል እንደ ምናምን ብዬ ነግራቸው ነበር። አየሽ ይሄ ነው። አሁን በዚህ በቀለበት በሱቅ ውስጥ ያየሹ ልብስ መሰጫ መደብር ውስጥ ያየሻት ሴትዮ ማለት በምናብ ያሳየሽ ማንደሆነች ማታቂያትም ብትሆንም ግን በቀጥታ አሁን ከምትነግድኝ ጋር ተመሳሳይ ነው ለመሰለሽ ይህን ያነሳሁት ይህን ጥያቄ ጠይኩሽ። አምነሻቸው ስለ ትዳሮች ስትጠይቂያቸው ያልሆነ የሆነ ላንቺ ያሰቡ መስለው ፍቹ በቃ ምን ያደርግልሻል ይሄ የሚሉ ሴቶች አሉ ግን በኋላ ደግሞ ስትነቂባቸው እንዴት እንደዚህ ትላለች ስቲ አይ እኔ እኮ ከሆነ ከመሰለሽ ችግር የለውም ብለው ደግሞ መለስ የሚሉ ልክ እንደ ቀለበቱ ልትወስደው ብላ መልሳ ደግሞ ጥልቅ ብላ ያደርገችው ደግሞ ስትነቂባቸው ያደረጉት ሲስተም ይሆናል ብዬ ነው። በጣም መምራል አሁን እንደዚህ ትክክል ነው። አይሽ ከዛ የመጣ የቡዳ መንፈስ አለ ማለት ነው። ባለቤትሽን አተኩሮ የሚመለከት ልትነጥቅሽ ያሰበች ባትሆንም ብትሆንም አላቅፍ ነው። ይህንን በእሷ ውስጥ ሆኖ ግን ትዳርሽን ሊያፈርስ የነበረ ሊነጥቅሽ የነበረ መንፈስ እንዳለ ወይም አይነጥላ የአይነጥላ ምልክት ነው የሚሆነው። አይነጥላ ባትሆንም እንኳን ጓደኛዋ ደግሞ መታንችን አጥብቃ ሰላም ያለችሽ ምናልባት አርሴማ ወይም መቤታችን ተመስላ ቢሆንም እንኳን አንቺን አጥብቃ ሰላም ብላ እንግዲህ ጠንቋይ ቤት ማን ነው? ጎረቤታችንም እንደ ሁልጊዜ ስናገር ሰምተች ሊሆን ይችላል። መተት ያደረገብኝ የምትዩው ሰው ቤትም የማርያም ስዕል አለ እዚህኛው ቤትም የማርያም ስዕል አለአለ አለ። ሁለቱም ቤት እግዚአብሔር ሆይ ሴትዮዋ ግደልልኝ፣ ተበቀልልኝ ብትዩ አይገላትም አይበቀልም። እግዚአብሔር እንደዚህ አይነት አምላክ አይደለም። የሁለታችንም አምላክ ነው። አንቺም አሁን ይቺ ሴትዮ በህልምሻ ይሻት ሴትዮ ጓደኛዋ ናት ግን ሰላም አላለቻትም አንቺን ግን አጥብቃ ሰላም አለችሽ ያ ሚያሳየው ምንድን ነው ሳታቂውን ልትሸወጅ የነበረውን ነገር አዘናጋችልሽ በቃ ሴትዮዋን አዘናጋችልሽ ማለት ነው ግን ጓደኛ ማለት ያ ማለት ለእሷም ለአንቺም ወዳጅ ሆኑ ማለት ነው የትም የማታውቂሽ ሴትዮ ሰላም ካለችሽ አስቢው ለአንቺም ወዳጅ ነች ማለት ነው ጥሩ ሰው ናት ማለት ነው በአንድ ቅዱስ የምትመሰለች ስለዚህ ወደ ምን ልምጣልሽ መሰለሽ አምነሻቸው ሚስጥርሽን ስታካፊያቸው ቀለበት ማለት የትዳር ጉዳይ ነው ታውቂያለሽ ስታካፊያቸው ትዳሪ ሊፈርስ ነው ቀለበቱ ሊወልቅ ነበር አይደል ያልሹ ትዳሪ ሊፈርስ ነው እንደዚህ እንደዚህ አይነት ችግር አለብኝ ባሌ እንደዚህ ጸባይ አለበት እኔም ደግሞ እንደዚህ አይነት ችግር አለብኝ ስትያቸው የማይሆን ምክር የመከሩች ሰዎች ከዛ በኋላ ደግሞ እንዴት እንደዚህ ትላሉ ይላሉ ስትይ ደግሞ መልሰው እንደገና ደግሞ ጓደኛ ለመምሰል ደግሞ ጥረት የሚያደርጉ ሲሳካልሽ ብቻ የሚቀርቡ ሰዎች አሉ ስትቸገር የሚርቁ ሰዎች ማለት ነው እውነት ነው ትክክል ነው መምህር አለች ያ ነው ያሳየሽ በህልምሽ እንድትጠነቀቂ ነው እንዳትዘናጊ ማሳያ ነው ህልሙን ለምን አየሁት ከሆነ በዛን ጊዜ የገባ መንፈስ አለ ማለት ነው የምቀኝ መንፈስ እውነት ነው ትክክል ነው መምህር የምትለው ሁሉ አለ በየጊዜው በወሬ ምስለው ጠልቃ ገብተው በመሀከላችን ላይ የሚያወሩት ነገር አለ ትክክል ነው በማይመለከታቸው ገብተው ትዳር ውስጥ በማይመለከታቸው ይህን ይመስላል። ሌላ ህልም ደግሞ የሆነች ቤተሰቤ ናት፣ እንትን አመጣችልኝ፣ በርበሬ በርበሬ ያመጣችልኝና በእውነት ነው ያመጣችልኝ። በርበሬውም በእውነት ነው ያመጣችልኝ። በህልሜ ግን ምን አየሁኝ? በዛውን ቀን ባመጣችሁ ቀን ከዛ በርበሬ ውስጥ እባብ ሲወጣ አየሁኝ። ይሄ ነው ህልሙ ደግሞ ሌላው ህልም። ከበርበሬው ውስጥ በህልሜ እባብ ሲወጣ አየሁ። ምንሽ ናት? ቅርብ ዘመዴ ናት። ቀረብ ያለች የአክስቴ ምናምን ልጅ ናት። በርበሬ ነገር ነው በጣም መጥፎ ነው። ወሬ የሚያጣላ የሚያፋጅ ነገር ነው። በህልም የታወቀ ነው። በኢትዮጵያም በኤርትራም ቤትም ቦታ ብትሄጂ በርበሬ ጥሩ ትርጉም የለውም። ግን ማምጣቷ እሷ ማምጣቷ ነው የሚያስጠላው። ከዛ ውስጥ እባብ መውጣቱ ደግሞ በቤተሰባችሁ ውስጥ የሚያፋጃችሁ ማን እንደሆነ የሚያሳየው በእባብ የተመሰለው ተንኮል ነው። እባብ ገላው በጣም ያምራል ምላሱ መንታ ነው። ስለዚህ በሀሜት መልክ የመጣ የቤተሰብ ችግር ይኖራል። የውርስን፣ የቤተሰብ ጉዳይ፣ የስጋ ዘመድ ጉዳይ ምናምን መንታ ምላስ ያለው ወረኛ የሆነ ሀሜተኛ የሆነ ሰው ግን ከላይ እየሳቀ ልክ እንደ እባቡ የሚያምር ገላ ያለው እየሳቀ እያለ የሚሸረድድ ተንኮልና ነገር ይዞ የሚመጣ እስከ ማሳሰር እስከ መገዳደል እስከ መቀያየምና እስከ መራራቅ የሚያደርስ በጣም ከባድ የሆነ ነገር እንደሚመጣ ማሳያ ነው። ስለዚህ ልትጠነቀቂበት፣ የሆነ ነገር ውስጥ እንዳትገቢ፣ ሐሜት ውስጥ እንዳትገቢ የሆነ ወሬ እንኳን ከመጣ ይሁን እግዚአብሔር ይፍታው ብለሽ እለፊው ለማለት ነው። ህልም ብዙ ጊዜ ቅድመ ጥንቃቄ ማድረጊያ ነው። በርበሬውን አሁን ብንበላው ችግር አለ ብንበላው፣ ጸበል አርጌበታለሁ ግን ብበላው ችግር አለው ይሄኛው በህልም ያየሽውም ሳይሆን ይሄኛውን በርበሬ ጸበላ ከፍከፈሽበት ብቻ አይደለም፣ በስመ አብ ወልደ መንፈስ ቅዱስ ብለሽ ባርከሽ ም ምን በልሽ መጠቀም ትችላለሽ። ግን ነገር የሚያመጣ ነው ሲባል እራሱ በርበሬው ሳይሆን በርበሬው ራሱ ውስጡ የሆነ መተት ይኖሯል። እንግዲህ ከበርበሬ ውስጥ እባብ ሲወጣ ካየሽ ለሆነ ነገር የተላከ ነገር ይሆናል፣ ችግር እንዲፈጠር። ወደ ሆድ የሚገባ ነገር ብዙ ጊዜ መተት ነው። በእንጀራ እንጀራ ውሽኝ ተብሎ ወይም በርበሬ ሽሮ ስጪኝ ተብሎ በብዛት ሴቶች መተት የሚማተቱት በዚህ ነው። አስፈጨሁኝ በርበሬ አስፈጨሁኝ ወይም ሽሮ አስፈጨሁኝ እንኪስቲ እንብላ ቅመሺ ተብሎ ከተፈጨው ላይ ወዲያው ከውስጥ ቤት እንደመጣች የምትሰጥ ከሆነ ችግር የለው። ይህ መዋዋስ በማንኛውም ጉርብትና አለ። አስፈጭቻለሁ፣ ነገር ግን ዝም ብሎ በርበሬ ተሸክሞ አምጥቶ እንኪ ብሎ መስጠት ማለት ራሱ ለምሳሌ፣ ደብተራ ወይም ጠንቋይ ይሄን ይሄን አምጡና ከዛ በሱ ልድገምላችሁ ይላል። ያ ማለት ለድግምቱ የሚመቸውን ዕቃ አምጡ ነው የሚላቸው አሁንም ደግሞ በርበሬ ለድግምቱ የሚመቸውን ነገር አምጪ ብሏት አስደግ ማምጠታም ሊሆን ስለሚችል ቅር ካለሽ ያው እህል ነው ብለሽ የህል ግፍ እንዳይሆንብኝ ብለሽ እንትን እንዳትዪ እንጂ ቅር እንዳይለሽ እንጂ ማስወገድ ነው። ቅር እያለሽ አትይም። ግን በስመ አብ ወወልድ ወመንፈስ ቅዱስ ብዬ ስባርከው ይባርክልኛል የሚል ፍጹም እምነት ካለሽ ግን ባርከሽ ተጠቀሚበት ምንም ችግር የለውም። አዎ እንደዛ አድርጌ እሷ ባለችበት ቀን ንቅመሰው፣ ንቅመሰው አለች የነበረች ዛውን ቀንና ነመሰው እስኪ በርበሬው ጣም ጥሩ ነው። እንዴት ነው? እስኪ ነመሰው ስትለኝ ግን እኔ ያን በርበሬ ፀበል አድርጌ ምናምን ነበረ እንትን ህልሙን እንደዛ በቀምሰኖ ታደርነ በኋላ ነው የታየኝና ነመሰዋ። እሺ እሺ በቃ ብዬ መተቱን ቀምሰሽዋ እንትን ፀበል አድርጌ ሰርቼ አብረን ቀመስ ነው። ከዛን ቀን በኋላ ግን እኔ በርበሬ በጣም አስጠላኝ፣ በጣም መብላት እስካሁን አልሽኝ። በርበሬውን ስትሰሩበት ፀበል አድርገሽ ነው የበላሽው ማለት ነው በወቅቱ አዎ ፀበል አረኩበት። እዛ ወጡ ላይ ተጨምሮ በርበሬውን ፀበል አረኩበት። ና ነገር ነበር የመጣብሽ ይዘሸዋል፣ ማለት ነው። ጎሽ፣ እንኳንም እንደዛ ረግሽ፣ ጎበዝ። እንደዚህ ግን በርበሬ አስጠላይ። በቃ አሁን ሳየው በርበሬውን በጣም አስጠላይ፣ መብላት አልችልም። ከዛ ቀን ጀምሬ በርበሬ አልበላም። አይ እንደዛ አይደለም። ኦልሬዲ፣ አንድ ጊዜ ጸበል አርገሽበታል። ከዚህ በኋላ የአቡነ አረጋዊ ወይም የአቡነ ተክለ ሃይማኖት እምነት አርጊበት እዚህም ወደ የአቡነ ዘር አብሩክም እምነት እንደዚህ ይደረጋል። ብዙ በምግብ ላይ መተት እንዳይደረግ እሳቸውንም ያደርጋሉና ያን እምነት አድርጊበት። በቃ ምንም ችግር የለውም፣ እምነት ነው። ከዛ ውጭ ሌላ ምንም አይሆንም። እህል ነው። በጣም ነው የማመሰግነው። ባለቤት የጣገብ ያለ አንድ ህልም አለው ለመጠየቅ ፈልጓል። ሰላም ሰላም፣ ሰላም። እግዚአብሔር ይመስገን። ሰላም ይቅርታ ጊዜው ለመቆጠብ በስራ ምንሄት ስለሆነ አንድ ሁለት ህት እንደሉና ሁለት ብቻረት ናቸው። ያለ እሱ እነሱ ጠራርገል ልጠይቅ ብቻ እሺ። አንዴ ዋሌቴ በተደጋጋሚ ከኪሴ ይሰረቅና አንድ ጊዜ ብሩ ወሰዱት። ሁለተኛ የመጨረሻ ያለምኩት ዋሌቴ ብሩ ወሰዱት እና ወሰዱት። ከዛ ከወሰዱት በኋላ የሆነ እናንተ ያቋቋሙ ያቋቋሞችበት ጸውለት አለ። እንደዛ እች ጸውለት እንግባ ሁላችን ዜ መምህር ተስፋ ያቋቋሙት ብለን አልኳቸው እና ገባን። ከዛ አንድ የሰረቀኝ ነበር። አንተን የሰረቀው አልኩት። አልሰረኩም አለኝ። እሺ እንግባ ስለው ጸሎት ገባን። ጸሎት አደረግን። ጸሎት አደረግን ስንወጣ እያቸዋሌቴ ወንድሜ መጥቶ ሰጠኝ። ወንድሜ ግን ብሩ ተውስዞ ነበር። ደግሞ ከዛ በኋላ ደግሞ ያ ልጅ ራሱ መጥቶ ብሩ ሰጠኝ። ሌላ ምንም አላለኝ። ምንም አልተናገርኩም ማለት ነው። አንዷች ናት። ሁለተኛ ደግሞ በኋላ በአጠቃላይ ልትመልስልኝ ብዬ ነው የቅርጣ ስራ የሄድኩኝ ስለሆነ። ሁለተኛ ደግሞ አንድ ጊዜ በጣም ጸሎት አድርጌ ሶሊዳር ኩባት ቦታ ተኛው። ከተኛው በኋላ ብዙም እንትን አላልኩም፣ በጣም ብዙ አተኛሁም፣ እንደ ዘመመን ማለት ነው። ከዛ ተኝቼ መስኮት ከፍቼው ነበር። በዛን ጊዜ ምቃት ነበር፣ ሰው ሰውመር ስለነበር መስኮት ተከፍቶ ነበር። የሆነች ምናቃ ሴት አለች፣ ሁለት እግሯ ቀጠን ቀጠን ያሉ አንከሳንከስ ያለች የምትሄድ ምትሄድ ከሳ ልክ የእሷን እግር ይመስለኛል። እንደዚህ አድርጌ እያዝ ሳደርገው ትንሽ ጫፍ ብቻ እያዝ አደረኩትና በመስኮቱ ወጥቶ ሄደ። ጥቁር ናት ልጅቷ ያው እኛ ቤታችን ትመጣለች፣ እንደ ጓደኛችን ናት። በመስኮት ወጥቶ ሄደ፣ በቃ ከዛም በኋላ ይህን ሌላ ያለኝም ናይ አይደለም። የሆነ ሴት ልጅ ናት የምናቃት አለች፣ እኛ ጋር የምትመጣው ሁሌ። እሷ እግሯ ቀጠን፣ ሁለቱ እግሯ ቀጭን ናቸው። አንከስ አንከስ ያለ ነው የምትሄደው። የዛም ከተኛው በኋላ የእሷ እግር ይመስለኛል እንደዚህ ያድግ እያሳረገው በእጄ በመስኮት ወጣች። የሆነ ጥቁር ነገር ነው፣ በመስኮት ወጣች። መስኮት ከፍተነው ነው ነበር የዛኔ። ሰው ምረስ ለነበር በመስኮት ወጣች። በቀጭን የምታቃት ልጅ ነች ማለት ነው? አዎ፣ እናቃታለን። ልጅቷ ግን እግሯ ልክ እንደ እግሯ አይነት እግሯ ቀ ስለሆነ ልክ እንደእሷ ነው። እንደዛ ነው የታየኝ እግሯ ቀጭን። በእግሯ ነው እንጂ ለየሃት? በመልኳ አለየሃት? አለየኋትም። በመልኳ በህል ምህግ ስታስግን እንደ ጥቁር ነገር ይመስላል እሷ ነች ብለን ያሰ እሷ ብየን ያሰብኩ እግሯን የእሷን እግር ቀጭን ስለሆነ ሁለቱ እግሯ የእሷን ነገር መጨረሻ እግሯ ቀጭን ነው። አዎ አንድ ያመለጠ መተት አለ እንግዲህ የሆነ የሚስጥር መተት ይሆናልና ጫፉን ልትይዘው ነበረ። ደስ የሚለው ነገር ምንድነው? መሄዱ ነው። በመስኮት መሄዱ ማምለጡ፣ በበር መሄዱ ማምለጡ ለውጥ የለውም። ግን ዋናው መንፈሱ አንተ ልትይዘው ስትል መሄዱ ነው። አምልጧል፣ ሄዷል። ግን ከአሁን በኋላ ተመልሶ እንዳይመጣ ደግሞ ማሰር አለብህ፣ መጸለይ አለብህ። መጀመሪያ ያየኸው ዋሌት ቦርሳህ ደግሞ ያንተ ሀቅ ነው። ያንተን ሀቅ ሊክዱ ያሰቡ ሰዎች ነበሩ። እንዴ ስራህ ላይ ስምህን ሊያጠፉ የሞከሩ ወይም ሀቅህን ሊያጠፉ የሆነ ብዙ አላስታውሰውም። በኋላ ስለምናስታውሰው ምናምን ነው እንጂ ይኖራል እና ብዙ ጊዜ ዋሊት ቦርሳ ማለት ያንተ ሀቅ ነው። ያንተ ቦርሳ ያንተ ሚስጥር ነው እና ያንተን የሆነውን ነገር ሊወስዱ የነበረውን ወይም ስራም ሊሆን ይችላል እድልህ ሊሆን ይችላል ያንተ ቢዝነስ ያንተን ስራ ሊወስዱ ያሉ ሰዎች መልሶ ያንተ ስራ እድልህ ወደ ራስ መምጣቱን የሚያሳየው እና ይሄ ገንዘብ ወይም ይሄ ስራ የኔ ነው ብለህ የምታስበው ነገር ሰው ጋር መሄዱን ነው የሚያሳየው። ቦርሳ ዋሌት በሌላ ትርጉም ይተረጎማል፣ ግን ሀቅ ነው ያንተ ሀቅ ያንተ እድል ማለት ነው እና ከዚ አንጻር ነው መጠንቀቅ እንዳለብህም ማሳያ ነው። ወይም ደግሞ ሳታውቀው የተወሰደብህም ነገር ይኖራል። እድል ማዕረግም ሊሆን ይችላል፣ ስልጣን ሊሆን ይችላል። ወይ ደግሞ ብቻ ይሆን ነበር። ከአንተ የተወሰደብህ ነገር ካለች ቼክ አድርግና ራስህን አጣራ። ግን ይኖራል፣ መመለሱ አይቀርም። ትምህርት ጀምሬ እንደዚህ እንትን የሚባል አለ፣ የሙያ ትምህርት የሚባል አለ። እዚህ ጀምሬ አቋርጬው ነበር። ሁሌ አሁን ይቆጨኛል፣ ልሱ በማቋረጤ ምናልባት በዛም በዛም ሁሌ አስባለሁ፣ ብቀጥለው ብቀጥለው እላለሁ። በዛም ሊሆን ይችላል። አይ ምናልባት እንግዲህ ከዛ ጋር የሚያያዝ መሆንና ደግሞ አንተ የምታውቀው ግን ቦርሳ ዋሊት ሀቅ ነው፣ እውነት ነው። የአንተ የሆነ ነገር ሚስጥርህ ነው። በጓደኛም ይመሰላል፣ በጓደኛ በፍቅረኛም ይመሰላል። ያንተ የሆነው ነገር ሚስትህ ናት። ልጅ አለ ውስጡ። ገንዘቡን ተወስዶብሃል፣ ከዋሊት ውስጥ ገንዘብ ተወስዶብሃል። ተወስዶ ነበር ግን መለሰው እግዚአብሔር። እንኳን መለሰልህና ሚስትም በሌላ አተርጓጎን ዋሊት ማለት ሚስት ናት። ሀቅ ናት። የኔ ብለህ የምታስባት ነች እና ውስጡ ደግሞ ገንዘቡ ደግሞ የእሷ ልጆች ወይም ከእሷ ያገኛቸው ልጆች ናቸው። ያ ማለት እንግዲህ በተዘዋዋሪ መንገድ አንተ ሳታውቅ በየዋህነት እግዚአብሔር ከመናፍስት እጅ ነጥቆ የመለሰልህ የሆነ ሰላም አለ። ተጣልታችሁም ከነበረ በሁለታችሁ መካከል አለመግባባትም ተፈጥሮ ከነበረ ያ ነው እንግዲህ የተመለሰ። እሺ፣ እግዚአብሔር ይመስገን። ደና፣ ሁሉም ደና ነው። እንትን እስካሁን። እሺ፣ ይሄን ለነበረ ጥያቄያችን በጣም እናመሰግናለን። መምህር ጨርሰሽ ነው አንቺ? ስራ የደርሰብኛ በጣም በጣም ነው። አመሰግናለን። ለወደፊቱም ቸክ ማድረግ አለባችሁ። ህልም ብዙ ጊዜ ሲታይ ያለፈ ነገር ሳይሆን ከፊት ያለውን ነገር ነው የሚያሳየው፣ ህልም ብዙ ጊዜ የሚጠቅመው ህልም። በነገራችን ላይ ህልም ማንኛውም ሰው ማለም ይችላል። ራእይና መገለጥ የሚባሉትን ነገሮች ናቸው እንትን የሚጠይቁት እንጂ ህልም ሁሉም ሰው ያልማል። ግን እግዚአብሔር አንጸልይ ስንለው፣ አንሰግድም ስንለው ሃይማኖት ስርዓቶችን አንፈጽም ብለን ነው ግን ሲወደን እቺ ነፍስ መዳን አለባት፣ እስቲ አንድ ምልክት ልስጣት ብሎ ሲል በጠባቂ መላካችን በኩል አድርጎ አንዳንድ ነገሮችን ያሳየናልና ጥቆማ ነው ህልም። ለወደፊቱ ሊመጣብህ ያለ ነገር ስለሆነ ምናልባት ለወደፊቱ በጓደኞችህም እድልህን ልትከዳ ወይ ሊወሰድብህ ይችላል። ለወደፊቱም ከሚስት ጋር የማትገባቡበት ሀሳብ በዘመድም በጎረቤትም በቤተሰብም የሚመጣባችሁ ጸብ ሊኖር ስለሚችል ተግባብታችሁ፣ ተስማምታችሁ ልጆቻችሁ ድረስ እስከ መበተን የሚያደርስ ማለት ነው። አንተና ሚስት ተጣልታችሁ ልጆቻችሁ እስከ መበተን የሚያደርስ ከባድ ችግር ውስጥ ልትገቡ የምችሉበት ሊመጣ ስለሚችል ምናልባት ይሄ ጉዳይ ይሆናል ብላችሁ ንቁበት ማለት ነው። ልክ በወረቀቷ ምክንያት መሳ ወረቀቷ እንትን ሆናል። እስካሁን ምንም መልስ አሰጧትም። ለዛም ለዛም ሊሆን ይችላል። ቸካር ጓ እሺ፣ እሺ። እናመሰግናለን መምህር፣ በጣም እናመሰግናለን። እግዚአብሔር ያክብርልን።